የስድብ ኮንታሎች ማለት ነው፣ የስድብ ወንጀለኛዎች ማለት ነው። ማታ እንዴት አደራችሁ? ደህና ናችሁ? ደህና መሆናችሁ ነው የምፈልገው እኔ ማለት ነው። ዛሬ ስማንን ልስደብ እያላችሁ ነው እያሰባችሁ ነው። እንግዲህ ዛሬ አብርሽ ከአንድ ሴት ጋር ይመጣል ማለት ነው። ሲመጣ ደግሞ ስድቡ ወደ እሱ ጋር ይገለበጣል። ትናንትና ሩታ እየነበረች ማለት ነው። በዚሁ አጋጣሚ ማለት ነው፣ እኔ ደስ ያለኝ ነገር ምን እንዳለ ታውቃላችሁ? ውድ ቤተሰቦቼ ሩታ ማለት የእናንተን ፍላጎት አለማሟላቷል እንዴት ደስ እንደሚለኝ ማለት ነው። ሩታዬ እኮ በምክንያት ነው መወዳት፣ በምክንያት ነው ጀግና ናት የምለው ማለት ነው። እናንተ ግን ለባሏ ረከርድ እያረጋችሁ ማለት ነው። ልጁ ያንተ አይደለም አብ ሊታይ ሆይ ይቅር በለኝ ከምር እናንተ የምትሰሩት ማለት ነው። እና አቶነ ህምታዋት አብረሽ እኮ አይተዋትም ሩታዬን ማለት ነው። ያለ ሩታ መኖር አይችልም እኮ አብረሽ ታቃላችሁ። በዚህ አጋጣሚ ማለት ነው ከመሬት ተነስታችሁ ለምትሳደቡት ማለት ነው ሩታና አብሽ አንድ ናቸው። እዛ ታምኔት ላይ ያለው ጽሑፍ በደንብ አድርጋችሁ አንብቡት ማለት ነው ከገባችሁ፣ ለአንዳንዳቸው ግን። እንደዚህ የገባው ሰው ደግሞ አስተውሎ ያያል። ከመሬት ተነስቶ የሰው ልጅ መርገም፣ የሰው ልጅ መሳደብ ባይን የላዩት ነገር ማውራት አይደብርም? አያስጠላም? ግን እውነት ይሄ እኮ ሌብነት ማለት ነው። ከሌብነት አይተናነስም ማለት ነው። ወንጀል በራሳችሁ እጅ ማስገባት። በቃ እኔ እንጃ አላውቅም። ሩታ የቆመችበት ቦታ እንዴት እንደሚያስጠላችሁ፣ እንዴት እንደሚደብራችሁ። በነገራችን ላይ ማለት ነው እናንተ አይፈለጋችሁት የነበረው ማለት ነው ሩታ በቃ አፍራ አንገቷ ደፍታ እንደዚህ ተብያለው፣ ተሰድቤ ያለው አንድ ሁለተኛ ሚዲያ መውጣት የለብኝም ብላ እንድትቀር ነበር የምትፈልጉት። ግን ሩታዬ እንደዛ አይደለችም። እንደውም የእናንተን ጨጓራ ቀጥል ለማድረግ ማለት ነው ሌላ አይዲያ ይዛ ነው የምትመጣው ማለት ነው። እና በነገራችን ላይ ነጌ ከነጌ ወደ አይባልም ታያላችሁ። ለዚህ ልጅ ዩቱብ ካልተከፈተለት ማለት ነው። እና ሲቀጥል ልጁ የአብሮሽ ጓደኛ ነው፣ የሂሳብ ጓደኛ ነው፣ የዳኒ ጓደኛ ነው ማለት ነው። በማይገባችሁ ነገር እየገባችሁ የሰውን ልጅ አትስደቡ። ይሄ ስድብ ለራሳችሁ ይሆናል። እውነት እኔ የምተሰድባት ሩታ ታሳዝነኝም አታሳዝነኝም። ምክንያቱም እሷ የራሷ አይዲያ የራሷ ስራ እየሰራች ነው፣ ስራዋን እየሰራች ነው። ነገር ግን እናንተ ባላወቃችሁት ነገር በላያችሁት ነገር ስትሳደቡ ይሄ ስድብ ለነገ ለእናንተ እንዲሆን አልፈልግም ማለት ነው። እና ሩታ ብትሰደብ አብርሽ ቢሰደብ የትም ቦታ አይደርሱም ማለት ነው። ሁለቱ አንድ ናቸው ማለት ነው። በጣም ያሳዝናል። አንዳንዴ በቃ የሰው ልጅ ማለት ክፋታችሁ ማለት ነው። ለምንድን ነው ግን ሩታ ስትደሰት፣ ሩታ ስትስቅ፣ ሩታ ስትሰራ ለምንድን ነው ማትወዱት? ለምን እናንተ ጨጓራችሁ ይቃጠላል? በቆማችሁበት ትንቀጠቀጣላችሁ። ሩታ ፈገግ ብላ ስትመጣ ስራዋን ስትሰራ ዩቱቧን ልታሳድግ ስትል ለምንድ ነው የሚያንቀጠቅጣችሁ? ማለት ነው። ከዚህ በፊት አላያችው ከይሳቅ ጋር ማለት ነው። እንደውም ከይሳቅ በጣም ብዙ ሰው ወዷቸው እስካሁን የት በደረሰች ሩታዬ እውነት ከአራት መቶ ሺህ በላይ ትገባ ነበረ ሰብስክራይቧ ማለት ነው። ግን አንዳንድ ምቀኞች አላቸዋ ልሰራ አልሰጠችዋትም አይዲ ድራማው በሩታ ጊዜ ይቆማል። ታያላችሁ ነገም ማለት ነው። አንድም ቪዲዮ ደግሞ አትሰራም ሩታዬ ማለት ነው። ድራማው ካልቆመ ማለት ነው ይቆማል፣ ያስቆሙታል ማለት ነው። ለምን ሩታ ስትለወጥ አትወዱም? ሩታ ስታድግ አትወዱም? ሩታ ስትስቅ አትወዱም? እና የሩታ ጠላቶች በጣም ብዙ ናቸው በጣም እውነት ሰው ማለት እኔ ትናንትና አይቼበታለሁ። ለካ እንደ እባብ ነው ሰው የሚቀያየረው ማለት ነው። አንዱም ሲመጣ ከአንዱ ጋር ትሰቃላችሁ፣ ትሳደባላችሁ። ስድብ ይማንን በገደለ ስድብ ቢገላት ኖሮ ሩታን አትሞትም ነበር ሩታ አትገደልም ነበር። በጣም ያስጠላል። ይህ ማለት የእናንተ አስተሳሰብ አስተሳሰባችሁ የወረደ ሰዎች ናቸው የምትሳደቡት ማለት ነው። ባህሌና ሚስቶች እኮ አንድ ላይ ናቸው። አንድ ላይ ነው የሚኖሩት፣ አንድ ላይ ነው የሚበሉት፣ አንድ ላይ ነው የሚጠጡት ማለት ነው። ነገር ግን እንዳየ ሰው በቦታው እንደነበራችሁ ነገር በቃ። እንዳንተ እኮ ኒንጃ ሰው ማለት ክፋት። ኒንጃ ሰውን ለማሳደግ በነገራችን ላይ ኢትዮጵያ ኑሮ በጣም ተወዷል፣ በጣም ከብዷል። ስራ ቢሰራ አልተቻለም። ለምን ብትሉ ነገ ይሄ ልጅ ስራ ስለሌለው ዩቱብ ከፍቶ መስራት ይፈልጋል። አብርሽና ሩታ ደግሞ በእንደዚህ ነገር ማንም ይመሰክርላቸዋል ማለት ነው። ዩቱብ እየከፈቱ ማንምን እያሳደጉ የራሳቸውን ህይወት ዝቅ እያረጉ ትዳራቸውን ዝቅ እያደረጉ አይታችኋል። እነ ሜሪን፣ እነ ዳኒን የት እንዳደረሳቸው ማለት ነው። ያንን መልካምነታቸው ነው የሚጎዳቸው። አብርሽና ሩታ ግን እናንተ በላወቃችሁ ነገር፣ በላያችሁት ነገር ከመሬት ተነስታችሁ የምትሳደቡ ልጆች፣ የምትራገሙ ልጆች ማለት ነው። እውነት እርግማኑ ለራሳችሁ ያድርገው አይደለም ምክንያቱም እናንተን በረገምኩበት ደግሞ እኔ ወንጀለኛ ነው የምሆነው ማለት ነው እ ሲቀጥል ደግሞ ሩታን ሰብራለሁ ወይም ደግሞ ሩታን አስለቅሳለሁ ብትሉ በጭራሽ አታለቅስም ማለት ነው። እኔ ደግሞ የገረመኝ ነገር አንድ ነገር ልንገራችሁ ማለት ነው። እርጉዝ ሴት ሁሉም እርጉዝ ነሽ እና እንደዚህ አይጠበቅብሽም። እርጉዝ ሴት ከሰው አትቀላቀል ያለው ማን ነው? ከሰው ጋር አትሂድ፣ ከሰው ጋር ፈቶ አትነሳ፣ ከሰው ጋር አትነጋገር ያለው ማን ነው? እርጉዞና አለች በቃ ራስዋን ደብቃ ራስዋን ተሸፍና ተሰብራ ኑሪ ያላት ማን ነው? እስቲ ንገሩኝ። እናንተ የምታስቡት እኮ በቃ ሩታር ጉዝናት መቀመጥ አለባት፣ መሸፈን አለባት፣ በቃ ማየትም የለባትም፣ ሰውንም ማናገር የለባትም፣ ከሰውን ፈቶ መነሳት የለባትም። ወይስ ትላንትና ህይወት አዲስ ህይወት ጀመርኩ ስላለች እውነት መስሏቸኋል? ይሄንን ካመናችሁ ደግሞ እኔ እንጃ ጭንቅላታችሁ የወረደ ሰው ነው ማለት ነው። በአንድ ጊዜ የሰው ፍቅር እኮ ቀልድ አይደለም። ትዳር እኮ ቀልድ ጨዋታ አይደለም። እና የዩቱብ ስራ ነው እኮ በነገራችን ላይ አብርሽና ሩታ ማለት ነው። ሁሉ የዩቱብን የቲክቶክን አንድ ባንድ የያዙት ሩታና አብርሽ ናቸው። እስቲ ማን ነው በራሱ አይዲያ የሚሰራው እዚህ ዩቱብ ላይ ማለት ነው? ከአብርሽና ከሩታ ውጪ እያመጡት አይዲያ ማለት ነው። ሞር እንኳን ፍቅረኛ ማሞች ቢሆኑም በአብርሽና በሩታ እየኮረጁ ነው የሚሰሩት። ተጣላን፣ ሆስፒታል ገባን፣ ታመመን፣ በቃ ትልቅ ደረጃ ደረስን፣ ጸብ ተፈጠረ የሩታና የአብርሽ አይዲያ ነው እየወሰዱ የሚሰሩት ማለት ነው። እና እነዚህ ልጆች እኔ እንጃ አብርሽና ሩታ እውነት አላህ ይጠብቃቸው ከምሬ ነው የምላችሁ። እንደነሱ ጀግና ወንድ የለም። ገና በወጣት ናቸው፣ በልጅነታቸው እነዚህ እኮ ሃይማኖትን አይነኩም። ሙስሊም ክርስቲያን ነው አይሉም፣ አይሰርቁም፣ አይሳደቡም። በራሳቸው ፈታ እያሉ ነው የሚመጡት። የራሳቸው ህይወት ዝቅ አድርገው ነው የሚሰሩት አብርሽና ሩታ እንጂ የማንም ትዳር አይደለም ነገር ግን እናንተ አስተሳሰብ የሌላችሁ ሰዎች ማለት ነው፣ ወይም ትክክለኛ ስድባ አትሳደቡም። ዛሬ አንድ ታወራላችሁ፣ ነገ አንድ ታወራላችሁ። ከዚህ በፊት ከአንድ ከአስራ አምስት ቀን በፊት ማለት ነው ልጁ የዳኒ ነው፣ ልጁ የማርክ ነው፣ ልጁ የረሙ ነው ስትሉ ነበረ። ትናንትና ግን በቃ አባቱ ይሄ ነው፣ ትክክለኛ አባቱ ይሄ ነው ነበራችሁ፣ ከሩታ ጋር ነበራችሁ። ይሄንን ነገር ሲያረጉ አረ በስመ አብ በጣም ታሳፍራላችሁ እውነት። በእናንተ ማይጠበቅ በሴት ልጅ ማይጠበቅ፣ በተለይ ኔ ወንድ ልጅ ዩቱብ ላይ አይቼ አላቅም እንደዚህ እየዞረ የሚሳደግ ማለት ነው። በተለይም ደግሞ ሴት ናቸው ማለት ነው። ሴት ግን አያስጠላም? አይደብርም? ሴት ልጅ እንደዚህ ስትሳደብ፣ ካፏ እንደዚህ የሌለ ነገር ሲወጣ ማለት ነው። ማንንም እኮ አትጎድም፣ ራሳችሁን ነው የምትጎዱት እንዴ። ስሩ፣ ለራሳችሁ ለውጡ። ሩታና ሩታ እኮ ጀግና ናት። በራሷ ነው የምትኖረው፣ በራሷ ሳንቲም እየሞላች ዳታ እየከፈተች በራሷ አይዲያ እያመጣች አንድ ቀን ሩታ የሰውን አይዲያ ሰርቃ አታውቅም። አንድ ቀን በቤቷ ከላይ እስከላዩት በራሷ ብቃት ነው መስራው ማለት ነው። ሩታዬን መሆን መቼም አትችሉም። በነገራችን ላይ ማለት ነው እሷን እኛን ሰድበንና ቃጥላታል ስትሉ እሷ ደግሞ ታቃጥላ ቃጥላ ቀጥላ አርጋ ነው ምደፋችሁ ማለት ነው። ሩታ መቼም ከሚዲያ አጠፋ መቼም ደግሞ መለያየት ብርቅ አይደለም። ቢለያዩት አብርሽ ቢሄድ አብርሽ ይመጣ፣ ሩታ ብትሄድ ሩታ ትመጣለች። አለቀ። ህይወት ይቀጥላል። እንዴ! ማነው በአንድ ሰው በአንድ ሴት የሚኖረው? እርጉዝ ከሆኑ ግዴታ መሞት አለ፣ መደበቅ አለ፣ መሸሸት አለ።